አላህ ወይም ፈጣሪ ኢየሱስን ለእስራኤል ምድር ነቢይ አድርጎ እስከላከው ድረስ አሁን እንደ ክርስትና ማስተምሮ እንደ ምስልምና ማስተምሮ ማለት ነው፣ እስከላከው ድረስ የተለያዩ ተአምራቶችን ሰርቷል አድርጓል። በህዝቡ ደን በህዝቡ ዘንድ በዚህ ደረጃ ተቀባይነት እንዳይኖረው ያደረገው ነገር ለዓለም ፍጻሜ እያበጀው ነበረ። አላህ ሱብሃነሁ ወተዓላ ወይስ እንዴት ነው? በህዝቡ ተቀባይነት ያላገኘው ያ ሁሉ ተአምራትን አሳይቶት? እስቲ ይህንን እስቲ ግልጽ አድርግልኝና ከእንደገና ምን ያህል ጊዜ ቆይቷል? እስቲ ማለት ለእስራኤል ምድር ማለት ከነብይነት እንትኑ በኋላ ምን ያህል ጊዜ ነው ያገለገለው? ሚኒመም እሺ፣ እነሱ አለመቀበላቸው የእነሱ ችግር እንጂ የመሲሁ ችግር አይደለም። እሺ፣ አንደኛ መሲሁን አይደለም እንደ አላህ ሱባነሁ ወተዓላ እንደ ፈጣሪነት አሁን፣ ለምሳሌ ልክ ሌሎች ነብያቶችን እንደሚልከው አንድ ነብያትን ሲልክ እኮ በህዝቦቼ ተቀባይነትን ይኖራል ባገኝ እንኳን እኔ በምሰጠው በምሰጠው ተአምር ተቀባይነት ይኖሯል በሚል እሳቤ ነው ነብይ የሚያደርገው አላህ ሱባነሁ ወተዓላ ብዬ ነው የማስበው። እኔ ሌሎችም ነብያቶች እንደሆኑ ግን ለምንድን ነው በዚህ ደረጃ ተቀባይነት ያላገኘውና ወደ ሰማይ ሊያርግ የቻለው? ከሞቶም ሊሆን ይችላል ሳይሞትም ሊሆን ይችላል ብቻ ሊያርግ የቻለው ለምንድን ነው? ለአለም ፍጻሜ እራሱ አላህ ሱብሓነ ወተዓላ እያዘጋጅቶት ነው ወይ መጀመሪያ ገና ሲልከው? እስኪ ይሄን ነገር እስኪ ግልጽ አድርግልኝ ልሽ መቀበል አለመቀበል የእነሱን ትነፈርት አይደለም። መሲሁ ዒሳ ዐለይሂ ሰላም ሰዎች ተቀብለውታል፣ ነገራችን ምን ያክል ሰዎች እንደተቀበሉት አልተገለጽም በቁጥር ይህን ያክል ሰዎች ናቸው አልተባለም። ግን አንድ ነቢ ነቢያችን ስለ ላ ስለም ሲናገሩ በጣም በርካታ ተከታይ አፍርቼ የምመጣ የትንሳኤ ቀን ከነቢያት እኔ ነኝ ብለው ጀመሩ። አነ አክሰሩ ናስ የተብዐን የውመል ቂያማ አሉ። የትንሳኤ ቀን ከሁሉም ነቢያት በላይ በጣም በርካታ ተከታይ አፍርቼ መጣው ነኝ አሉ። ከዚያ ሙሴ በሆነ ተናገሩ። አየሽ ከዚያ እያሉ እያሉ ሁሉም ነቢይ የተከተሉትን ህዝቦች ይዘው ይመጣል። የተቀበሉትን ካሉ በኋላ ወያእቲን ነቢይ ወለይሰ ማሁ አሐድ ያሉ ነገር። ግን ከነቢያት መካከል የትንሳኤ ቀን ብቻውንም ይመጣላሉ፣ አንድም ተቀባይነት ያላገኘ ዒሳ ያደላል ሳ ብና ይክለ እያልቶች ነው። ተአምራትን ተሰጥተው በትክክል አስተምረው ያልተቀበሏቸው ሁሉ ይመጣሉ፣ የትንሳኤ ቀን ከነቢያት ያ ነው። እና ነቢያቶች የሚገባውን አድርሰዋል ወይም ያ ነቢይ አድርሰዋል ወይ፣ ከሁሉም ነቢይ ባልተናነሰ ሞልቶ አድርሰዋል ያ ነቢይ። ችግሩ ማነው ከተባለ የህዝቦች እንጂ የነዚያ የዚያ ነቢይ አይደለም፣ የአምላክም አይደለም፣ ከተአምራትም አይደለም። ሁሉም ነገር አድርገዋል። ሁሉም ነቢያት ብለን እናምናለን። የሚገባቸውን ሰርተዋል ብለን እናምናለን። አንድ ያጎደለ ነቢይ የለም። እሺ ለምን አልፈቀደም? አላህ ሱባናሁ ወተዓላ ለምን አልፈቀደም ሞቱን? ማለት ለምን ወደ ሰማይ ሊወስደው ፈለገ? አንድ ጊዜ ከላይ ያለው ሸሃዳ ማያዝ ፈልጋለህ ያለ መሰለኝ። ሰላም የኢየሱስ ክርስቶስ ነቢይ ነው ብላችሁ የምታምት ወይም አንድ እስራኤላዊ ሰው ነው ብላችሁ የምታምት እና ከምን ማስረጃ ነው ስትነግሩኝ፣ ከቁርአን ከመጽሐፍ ቅዱስ ማስረጃ ያለን ኢየሱስ ክርስቶስ ሰው ነው ብላችሁ ታምናላችሁ። ሀ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ ኢየሱስ ክርስቶስ ምን ይላል? ሰው እንደሆነ እዛ ጋር ይናገራል። ቃል በቃል ራሱ ዮሐንስ ወንጌል ምዕራፍ ስምንት ቁጥር አርባ እዛው ላይ ሰው ነው ይላል። ስለዚህ ሰው ነው ብለህ ነው አይደለ? ለእኔ አይደለም ከላንቺ ነው ሰውን መሆኑን አመሽ አለማለት ራፍንጭ ስለሆነ እኮ ው ማስረጃ ከመጽሐፍ ቅዱስ አሁን ሰው ነው ስለሚል ሰው ነው ብለኛል። እኔ አይደለሁም እያልኩኝ ለፍ ከ እንደ ሰው ነው ብለሽ አመንሽ ወይ መጽሐፍ ስለሆነ እሱ የጠየቅኩ እኮ ነው። ይህንን ማስረጃ ስታቀርብልኝ አምንህበት ነው አ አዳምጭ ጠይቀሽ ማስረጃ ተሰጠሽ አለ መጽሐፉ እኮ፣ አንተ አላመንክበት ነው እንደ ማስረጃ ምሰጠኝ አሁን ስለ ማመን ስላለማመን አይደለም። ስለኛ ገብተሻል እንዳደለ መዛ አይደለም፣ አይደለም። ጠየቅሽ አደለ? ሰው መሆኑን አሳየኛልሽ። ስለዚህ ሰው መሆኑን አይተሻል ወይስ አላየሽም? እሱ ቃል ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ ይላል። ስለዚህ በዚህ መሰረት በዚህ መሰረት ሰው ነው ብለህ ደምድመሃል። እኔን አደለም እርባክሽን አንዴ፣ የጠየቅሽሃን ማስረጃ ስታመጣ ነህበት እኮ ነው፣ አይደል ሁሱ? አይደለም አንቺ መጽሐፍ ስለሆነ ሰው መሆኑን አመንሽ ወይ እያልኩ አይደለም። አሁን እየጠየቅኩ ያለውትን መልስ ለጠየቅሽ ማስረጃ ሰጠሽን? ኮሸጊት እኮ በቃ ሁሱ፣ አሁን ማስረጃ ሰጣኝ። እሺ ሰው መሆኑን አንቺ አመሽ ወይስ አላመሽ? እኔማ አላመንኩም። ስላላመንኩ ሌላ ጥያቄ ልጠይቅ ነው። አሁን ምን አልከኝ? አንዴ። አዎ። ሰው የሚለው ማን ነው? እዛ ጋር እኮ። ቆይ እኮ ቆይ። እዚህ ጋር አሁን ሰው ነው ልጠይቅህ። ሰው የሚለው ማን ነው? መልስ። እሱ ኢየሱስ ክርስቶስን ነው ራሱን ነው። አዎ እሺ። ከዛ እዚህ ጋር የዮሐንስ ወንጌል ምዕራፍ ስድስት ከቁጥር ሰላሳ ዘጠኝ ላይ ደግሞ ሂድና አንብብልኝ ምን ይላል ምን እናድርገው የላከኝ ፍቃድ ለማድረግ ከሰማይ ወርጃለሁ ይና ይላል እሺ ሰው ከሰማይ ይወርዳል? ከሰማይን ከሰማይ ነው የወርደው ኢየሱስ ክርስቶስ ከሰማይ ወርጃለሁ ይላል አዎ እዛ ጋ ሰው ነው ሲል ካመንከው እዚህ ጋር ከሰማይ መውረዱን ማመን አለብህ። ማስረጃ ነው አይደለም። አንደኛው ቦታ ላይ አንዱን ጠቅሰህ አይ የኢየሱስ ክርስቶስ ሰውነት እዚሁ መጽሐፍ ቅዱስ ላይ ከጠቀስክ ከሰማይ መውረዱንም በዚሁ ጥቅስ ታምናለህ ማለት ነው። ስለ እኔ ማመን አይደለም። አሁን ያ መጽሐፍ ስለሆነ ነው እያሰማሁ እየነገርኩ እኮ ነው። ማስረጃ ብለህ አምጥተሃል። አተዳደር ማስረጃ ካመጣ ሁለት ይኸውልህ። አተዳደር አታዳምጪም? እየሰማው እኮ ነው ነው፣ እየሰማሽ አይደለም። ልክ ሳውራ እየተደረብሽ ነው። እሺ አውራ። ስለዚህ ሰው መሆኑ ተቀበልሽ፣ አመሽ፣ እናመስግናለን። አንደኛ፣ ሁለተኛ፣ እሱን ጥቅስ አመጣሽ አይደለ? ቀጥታ ነው ትርጉሙ። ኢየሱስ ክርስቶስ ከሰማይ ወርዶ ነው ዱብ ነው ያለው ወይንስ ምድር ላይ ነው የተጸነሰ የተወለደው? መልሽ። የት ነው የት የተወለደው? ሰማይ ላይ የተወለደው ምድር ላይ መልሽ። ምድር ላይ ምንም የሚያስቅ ነገር የለውም። በለብድ አስቃለች። ምንም አያስቅም። ሁሱ ምንም አይነት እንትን አለም ይህል አንደኛ ነገር ምን አለ? ኢየሱስ ክርስቶስ ምድር ላይ ቆይ፣ እዛው ጋር ቆይ። አርባ ላይ ምን ይላል? ነገር ግን አሁን ከእግዚአብሔር የነገር ኳንቹ ሰው ልትገሉ ትፈልጋላችሁ አለ። አብርሃም ምን አለ? አብርሃም ግን እንዲህ አላደረገም። አብርሃም ምንድን ነበር ያደረገው? በጣም ጥሩ ስለዚህ አሁን ከመጀመሪያ ጀምረ እንዳነበው ነው ማንን ነው እንደሱ ምንም ከመጀመሪያ የለም። የአብርሃም ልጆች ብትሆኑ አብርሃምን ስራ ባደረጋችሁ ነበር። ነገር ግን አሁን እግዚአብሔር ምን ሊያደርጉ መጥተው ነው እንደሱ ያላቸው ኢየሱስ ክርስቶስ ሊወግሩት መጥተው ሊገሉት ፈልገው አይደለ መግደን ስራ መሆኑን ነገራቸው። እዛ ላይ ወረድ ብሎ የነገር ኳችሁ ሰው ልትገሉኝ ትፈልጋላችሁ አላቸው። አብርሃም እንዲ አላደረገም አለ። አብርሃም እና ኢየሱስ ክርስቶስ ተገናኝተዋል። እሱ አይደለም አጥያ እዛው አውዱ ላይ ያወራሉ። እዚው ጋር መልስልኝ፣ አብርሃም እና ኢየሱስ ክርስቶስ ተገናኝተዋል። ከዚህ በፊት ምንድን ነው ያደረገው? አብርሃም ተገናኝቶ አያወራም። አሁን ስለመገናኘት ይላል። አብርሃም እንዲ አላደረገም ካለ ሰላ አብርሃም ጋር የአብርሃም ልጆች ናቸው። ቆይ ሁሱ፣ እነሱ የአብርሃም ልጆች ናቸው። አታደምጪም እየነገርኩ እኮ ነው፣ ቃል እያወራ ልንሄድ ነው። ስለዚህ አዳምጭ። ስለ አብርሃምና ኢየሱስ መገናኘታቸውን አንድ የሚያወራ አውደለን። ስለዚህ ስለዚህ ይላል እናንተ የአብርሃም ልጆች ናችሁ። አብርሃም ይሄን አላደረገም ካለ አብርሃምና ኢየሱስ ክርስቶስ ተገናኝተዋል። ተገናኝተዋል ይላል። መልስ መልስልኝ። አንተ ራስ አብርሃም እንዲህ አላደረገም የሚለው ኢየሱስ ክርስቶስ እና አብርሃም የተገናኝተው ነው። አንቺ እኮ ነሽ ያልሽው ማስረጃ ሽቱ ጋር አብርሃምና ኢየሱስ እንደተገናኙ፣ እሱ ጋር የሚያወራለ አብርሃም እንዲህ አላደረገም ሲላቸው አብርሃም ምንድን ነው ያደረገው? አብርሃም እና ኢየሱስ ተገናኝተዋል ይላል ወይ? እሱን ጨርሽና ስለ አብርሃም ደግሞ አብርሃም ምንድን ነው ያደረገው ይል አብርሃም እንዲህ አላደረገም ካላቸው አብርሃም ያደረገውን ትነግረኛለህ። እሱን ከማውራታችን በፊት አንቺ የዋሸሽ ውሸት አለ እሱን ጨርሰው። እሱ ምንድን ነው? አልዋሸሁም። አይ እንደዚህ እንደዚህ እንደዚህ ቻን ጨዋታ ተጫውቱ ሙሱ ፈኒጋ ተውታ እያዳመጥኩ ነው ከኔ ጋር ነው። የሌለ ነገር ልታወራ ስትል ተያዘች። ተገናኝ ተዋል አለች፣ ተገናኝተዋል የሚለው እንጂ የለም። ምንም አታደምጥም። ለማንኛውም ኢየሱስ ሰው ነው ብላችሁ ታምናላችሁ አንደኛ።